ሰላም ሰላም ውድ የተከበራችሁ የኒው ሸዋ ተጉለት ሚዲያ ተከታታዮች፣ በየዓለም ዳረቻ የምትኖረው ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዝት። ጥርፊ በድልኝ አድማጭ ተመልካቾቼ እንዴት ናችሁ? ደህና ናችኋል? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። እናንተ እንዴት ናችሁ? እንግዲህ ዛሬ የመጣሁላችሁ በነፂና በአብርሃም ጓደኞች ነው ማለት ነው። እንግዲህ የአብርሃም ጓደኞች ተሰብስበው ሄደው ነፂን ለመደብደብ ይሁን አንቀዋፍነው ሊገሏት ይሁን በማይታወቅ መልኩ እንግዲህ በታመመችበት ገብተው እንደዚህ በምታዩት ሁኔታ እያስጨነቋት፣ እኔ ውጪ ውጪ ከካሜራ ጀርባ ልናውራሽ እንፈልጋለን እያሉ እንግዲህ እንደዚህ እያስጨነቋት ነው ማለት ነው። ምክንያቱም እሷ እውነት አላት ወጣም ወረደ ማለት ነው። ግን እንደ ሴት ይፈረድ ከተባለ ማለት ነው ጥፋተኛው አብርሃም ነው። ለምን ዱባይ ድረስ ሄዱ? ዱባይ አሁን አሁን ነው፣ አሁን ወር እንኳን አልሆናቸውም እንደ ዱባይ በነበሩ ጊዜ። ስለዚህ በዛ ሰዓት ዱባይ ላይ ሆኑ እየተጻጻፈ እያወራት መጣ እንገናኛለን እያላት እንግዲህ ታዲያ፣ ይቺ ልጅ ምንድን ነው የአብርሃም ጓደኞች ወይም የአብርሃም ጄሌዎች ማለት ነው እንደዚህ ተሰብስባችሁ ልጅቷን ልትቦጫጭቋት ነው ወይስ ምን ልታረጓት ነው? አረ ሼም ነው ውነት፣ ሼም ነው። ሴተት የላችሁም እንዴ? መፍረድ እንኳን ከቻላችሁ በጓደኛችሁ ነው መፍረድ ያለባችሁ። ምክንያቱም እሱ አጥፍቷል። ሩታን እዛ፣ አገባሻለው፣ ቀለበት አደርግልሻለው፣ አንቺ የእኔ ብቻ ነሽ፣ ከብዙ ሴቶች መርጬ አገኘሁሽ እያለ ከእሷ ጋር እዛ ይሞለቃቀቃል ማለት ነው። እንደገና ደግሞ በስልኩ እዚ ጋ ነፃነትን ይጀናጀናል ማለት ነው። እና ሌላም እኮ ይኖር ይሆናል። ማን ያውቃል? ምክንያቱም አብርሃም በቃ አለሌ ነው ማለት ነው። እኔ እንደዛ ነው የተረዳሁት። በቃ አለሌ፣ በጣም አለሌ፣ አለሌ ማለት ነው አብርሃም። እና በጣም ይገርማል። ሴት ልጅ ደግሞ እናት ናት፣ እህት ናት፣ ሚስት ናት። በዚህ ልጅ ማልቀስ የለባትም ማለት ነው። እመቤቴ የስራን ትሰጠሃለይ ፍርዱን ለእሷ ሰጥቻለሁ እያለች ነው ነፂ እያለቀሰቻለችው። የምሯን ካልሆነ እመቤቴ ትጠራለች ብዬ አላስብም። ለላይክ እና ለሰብስክራይብ እና ምክንያቱም ለነገሩ ብዙ ሸታሞችም አሉ እንደዛ እያሉ ላይክ ሰብስክራይብ የሚሰበስቡ። ግን ልጅቷ በጣም ከውስጧ ከልቧ የተጎዳች ነች ማለት ነው። የድሮ ላይፋቸውን እኮ ማንም አልከለከለም። ድሮ እኮ እሱም አሳልፍ ያለው አለ እኮ። ግን አብርሃም ተብዬው ራሱ ሩታ ስትጠይቀው ሁለት ምላስ ነበረ መጀመሪያ ምንም የተጻጻፍኩት ነገር የለኝም አላት፣ ለሷ ሳ ከዛ በኋላ ደግሞ እንደገና ነፂ ለሩታ ሁሉንም ነገር ስትልክላት ይሄ ታዲያ ምንድን ነው? ስመጣ አገኝሻለሁ ማለት ምን ችግር አለው ብሎ እንደገና ደግሞ በአንድ አፉ ለምላት ማለት ነው። ምክንያቱም አሁን አብርሃም ጥፋት አለበት። ስለዚህ አብርሃም ጥፋተኛ ነው ማለት ነው። አብርሃም ነው መወቀጥም ካለበት መወቀጥ ያለበት አብርሃም እንጂ እሩታና ጽጌ አይደሉም ማለት ነው። አንደኛው እንግዲህ አንደኛው ምድን ያለው እንኳን አይደለም እናንተ። እሩታ ተረድታታለች። እንኳን እናንተ አይደላቸውም። እሩታ ተረድታታለች። የአብርሃም ጀሌዎች ደግሞ እንግዲህ የአብርሃም ጓደኞች ምን እያሉ ነው መሰላችሁ? ልጁ ጭንቀት ላይ ነው ያለው፣ ምንም ሊናገር አይችልም፣ በጣም ተጨንቋል ይላሉ፣ ማለት ነው። የራሱ ጣጣ ነው ታዲያ። ይሄን ያመጣበት እኮ አስቦ ማነው። ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል፣ ድስት ጥሎ ማልቀስ ይባላል። እና መጀመሪያ ነፂን ማናት፣ ሩታን ይዞ አሽኮለሌ ሲል ነፂን ሙሉ ለሙሉ ከልቡ ማስወጣት ነበረበት። መጀናጀን የለለበትም። ሩታን በአካል ነፂን በስልክ ምን አይነት ነገር ነው እንዴ? በጣም እኮ መወገዝ ያለበት ነገር እኮ ነው ይሄ ነገር። እውነት ወዴት ወዴት እየሄዱ ነው? ተጨመላለቁ። አሁንማ እኔ እንዲያው በቃ እንዲያው ቪዲዮ ራሱ አልሰራም ብዬ በቃ ከነዚህ ልጆች ልወጣ ነው። እውነት በጣም እያስጠሉኝ መጡ፣ አብርሃም እና ሩታ ማለት ነው። ከዚህ ቀደም እንደዛ ሲንዘባዘቡብን ሲንዘባዘቡብን ሲንዘባዘቡብን፣ በቃ ጽጌም፣ ዳኔም፣ ፍቅርም ወደ ራሳቸው ህይወት ሲመለሱ እንደገና ደግሞ አሁን እንግዲህ ነፂ ብላ መጣች ማለት ነው። እንግዲህ ነጻነት ያው ራሷንም ለማጥፋት ሙከራ አድርጋ ነበረ። አሁን ላይም ሙሉ በሙሉ በሰላም ጥሩ ሁኔታ ላይ አደለሁም፣ አልዳንኩም እያለች ነው። እንግዲህ ከባድ ነው፣ አብርሃም በጣም ትላቅ ጥፋት ነው ያጠፋው። ነቴን ነው የምላቸው፣ ወጣም ወረደም ደግሞ ባለፈውም እንግዲህ የተናገርከው ቪዲዮ ነው እኔን የሰበረኝ፣ ከምንም ከማንም በላይ አንተ የተናገርከው ቪዲዮ የለቅ ኮቪድ ሆነ የሰበረኝ። ስለዚህ ቅርታ ካልጠየቀኝ አልለቀውም ብላለች። ገና ብዙ መረጃዎች አሉኝ እያለች ነው። እንግዲህ የአብርሃም ጓደኞች ደግሞ ሄደው እንግዲህ ምንድን ነው ያሉት፣ ከአሁን በኋላ ምንም አይነት ነገር ብታደርጊ በዚህ ጉዳይ እርምጃ እንወስዳለን። ማስጠንቀቂያ ነው የነገርንሽ እያሉ ነው ማለት ነው። እንግዲህ የሰጠንሽ ማስጠንቀቂያ ነው እያላት ነው። በተለይ አቡቻ ነው ምናምን የሚባለው አለች እኔንጃ በስማ ክያ ተብየውን ራሱ ሊመቱት ነበረ ማለት ነው። እና በጣም ያሳዝናል። እውነት በዚህ ልክ ተደራጅታችሁ ጥሩ አይደለም፣ ጥሩ አይመጣም። የእውነት ነው መፍረድ ጓደኛችሁን ካመናችሁበት፣ አንተ እውነት ዱባይ ላይ ሆነህ አውርታሃት ነበሩ ዱባይ ሳትሄድ ከፊት እዚሁ እንዳለህ አውርታሃት ነበሩ ብላችሁ እውነቱን እሱን አውጣታችሁ እውነት አይዛችሁ ነው እንጂ ወይ መሄድ ያለባችሁ አሁን የታመመች ልጅ ቤት ሄዳችሁ እንደዚህ መጮ ማበድ ምናምን፣ ለአንዲት ሴት ይሄ ሁላ ወንድ፣ በኢየሱስ ክርስቶስ። እንዲህ ልጅቷ እኮ እውነት አላት እኮ። እንዲህ ሁላችንም እኮ እኛ ሩታ አርግዛለች ሩታ እንዳትጎዳ ብለን ነው እንጂ እኮ፣ ነፂም እኮ የራሷ እውነት አላት እኮ። ስለዚህ እንግዲህ የነፂ ጉዳይ በጣም ከባድ ነው፣ ምክንያቱም አስባችሁታል ይቺ በፊትም ምንድነው ያለችው ነፂ ቪዲዮ ላይ እንደሰማ ነው ከሆነ ሩታን ቀጥረናት ነው ሁለታችንን ቀጥረናት ተነጋግረን ከእሱ ጋር እንዲሰሩ እኔም ወደ ትምህርት የሄድኩት አብርሃምም ከሩታ ጋር እንዲሰሩ ግን ተቀጥራ ነው ነው ያለችው ቀጥረናት ሁለታችንን የቀጠርናት ከአብርሃም ጋር ዩቱብ ላይ እንዲሰሩ እንጂ ፍቅረኛሞች አይደሉም አለች እኮ ስለዚህ አብርሃም ቀስ ቀስ እያለ ቀስ ቀስ እያለ ነፂን በስልክ እየጀነጀነ ከሩታ ጋር ደግሞ በአካል እየተጀናጀነ ነበር ማለት ነው ህይወቱን ሲያሳልፍ የነበረው ከዛ በኋላ ምንድን ነው ይሄ ነገር የማየው ነገር ደስ አይለኝም ብዬ ስጠይቀው ምን ችግር አለው ይሄ እኮ ዝም ብሎ ነው ኖርማል ነው እያለ ከእሷ ጋር ይጻጻፍ ነበረ እንግዲህ እንደዛ ነው ነፂ እያለች አለችው ምንም ነገር እኔ እንደዚህ ነው። ዱባይ ላይ ራሱ ሰርግ ምናምን ሲባል በቃ ዝም ብለው ቪዲዮ መስራት ነው እንጂ እንዴት ነው ቤተሰብ የሌለበት ሰርግ ምናምን ብዬ በቃ አልወሰድኩትም እያለች ነው እንግዲህ። ግን እንግዲህ ሩታን እሷ ወደ ትምህርት ቤት ስትሄድ ሩታን በአካል ቆመው እሷ ሁላ ጭምር ከአብርሃም ጋር ቪዲዮ እንዲሰሩ ተከፍሏት እንድሰራ አድርጋ ከሆነ ሄደችው፣ ይሄ ልጅ ይሄ ነገር እውነትም አያጠራጥርም። ሲጀመር እኔ አብርሃምን ሙሉ በሙሉ አምነዋለሁ፣ አንድ ቀን ጠርጥሬው አላውቅም አለች እኮ። በቃ እምነቷ ነው የገደላት። ማነች ስሟን ማለት ነው ነፂን፣ እምነቷ ነው የገደላት። ማመኗ፣ አብርሃምን ማመኗ ገደላት ማለት ነው። ግን ማመን ደግሞ ጥሩ ነው። አለመታመን ነው ውርደት ማለት ነው። አለመታመን ግን ሞት ነው። አብርሃም በእውነት በጣም ያሳፍራል። እኔ እንጃ ብቻ እኔ በአሁኑ ሰዓት ሩታ እራሷን እንዳትጎዳና ራሷን እንዳትል ነው እያሳዘነችኝ ያለችው። እና እነዚህ አንድ አካል ናት፣ ይችኛዋ ደግሞ ሁለት ነፍስ ናት። በጣም ያሳዝናል። ለማንኛውም ፈጣሪ ይዳኛችሁ። እኔ ምንም የምለው ነገር የለም። እውነት በጣም የሚያሳፍር ጉዳይ ነው። እሱ ይዳኛችሁ ነው የምለው ባለቤቱ አብርሃም ግን በጣም ትልቅ ጥፋት ነው ያጠፋው። በስማ አንተ እንደዚህ ሽኮለ ላይ ነበር እንዴ የምትለው? ብሏል ማለት ነው። ተጉለት ሚዲያ ሸዋ ተጉለት ሚዲያን ላይ በማድረግ ቤተሰብ ይሁነው።